ሁላችንም ተሰብስበን በቃ አብርሽም ሩታም አቤላም ብሩክም ሁላችንም ተሰብስበን በቃ ሌሎቹም አሉ፣ የአብርሽ ቤተሰቦች አሉ፣ አይ ቲንክ ሃይሚ ኤፍሬም ምናምን አሉና ከሁሉም ጋር አሪፍ ጊዜ ማሳለፍ እፈልጋለሁ። እኔ በበኩሌ ውስጤ ሰላም ነው፣ ነተናገር ይቅርታ መባባል ነበረብን፣ ተባብለናል። ከዚህ በላይ ምንድን ነው ማለት የተለየ ነገር ማድረግ አለብኝ እኔ

ሰው ወልድ ነው እኮ እንድትመጣ የፈቀድኩልህ። እንድንገናኝ እንደነገናኝ የሚፈልገው ብዬ ነገርክ ነበር። ራሴ ራሴ እንደገምኩላችሁ። አይ እኮ አያኮራም እንዴ? እንዴ፣ ስማ ታርቀው ነበር እኮ። ምንድነው ማለት የምርህ ነው ግን? ሪል ነው እንዴ? ቡታጅራ፣ ዋላላ፣ ምንድን ነው? እስኪ ቆይ፣ ምን ያህል ምን ያየኸው ነገር የተለየ ያስተዋልከው ነገር አለ? እስኪ እሱ ያው እንደዚሁም፣ በቃ ሲደቃቀፉ ገባ ወይ፣ ቅርታ ሲደራረጉ ብቻ ነው ማለት ያለው። አንተም እራቅ ብለህ ነበር አንተ አሁ፣ እንዴ ተቀረብኩ መከበር ነው እኔ መረጃ ምናም እንደመጠት ነው ብሎ ስለሚያስቡ ለብቻቸው ነው የተቀመጠ። አጠገባቸው ብሎ ስምሰዋለሁ። የእውነቴን የእውነቴን የእውነቴን የምላችሁ ትልቅ ሰርፕራይዝ እና ትልቅ ትልቅ ሁላችሁም ልባችሁን የሚያሞቅ ነገር ነው የምነግራችሁ። ይህን ቪዲዮ ስሰራ በጣም ደክሞኝ ደክሞኝ ኦልሬዲ ራሱ ማለት ነው በቃ እንትን ውስጥ ሆኜ ነበረ ነውና የሰራሁት። ያን እንድታቁልኝ ይፈልጋለሁ። ውድ ቤተሰቦች፣ ትልቅ ትልቅ የምስራች፣ ትልቅ ትልቅ ዜና ይዤ ነው የመጣሁት። እሱም ምንድን ነው እሩታና ሄርሜላን ይመለከታል። እሱም በዝርዝር እንግዲህ የምትሰሙት ይሆናል። ታምብኔሉ ላይ እንዳያችሁት፣ እንግዲህ ከባድ ከባድ ከባድ የሽምግልና ቆይታ ነበረ። እንግዲህ ሚስጥር እኛ ከየት የምናነፈንፋለን፣ እንግዲህ የውስጥ ምንጮቻችን በጣም በጣም አመሰግናለሁ። እንደናንተ ተመልካቾቻችን ናቸው ከዛ የሚያደርሱ ማለት ነው። እና ከውስጥ አንድ መረጃ ደርሶኛል። እሱ ምንድነው? እነሱ ቢደብቁትም እነሱ ባያወጡትም እኔ ያለውን ነገር ለማውጣት ከወዲሁ መጥቻለሁ ማለት ነው። ኦልሬዲ፣ ከዚህ በኋላ የምታዩት ቪዲዮ ኦልሬዲ ከነሱ ጋር ያለ ኮንተንት ወይም ደግሞ ያልጠራ ጉዳይ ካለ ነው እንጂ። ትልቅ ሰበር ሰበር ዜና ተሰምቷል። እሱም ደግሞ ሄርሜላና በሩታ መሀል ያለው ጉድ፣ ክፍተት ያለው ጉዳይ መቋጫውን ያገኘ ይመስላል። ከቦታው አንድ ሰው ነግሮኛል፣ ሲመለከት ያየውን ነገር እንግዲህ ከቦታው፣ አደርሰኛል የተፈጠረውን ነገር ማለት ነው። በተለይ ሩታና ሄርሜላን እንግዲህ በጋሼ ሽምግልና ተይዘው አንድ ሆቴል ውስጥ በተለይ ረዴት ሆቴል የሚባል ቡታጅራ ውስጥ የእርቅ ፕሮግራም ነበረ። ስለ ጉዳዩ ክርክር፣ ጭቅጭቅ፣ ብዙ ነገሮች እንደነበሩ ከቦታው ምንጮች አድርሰውኛል ማለት ነው። እንደ ቀላል አደለም። እንደ ቀላል አደለም። ለእናንተ ያለውን ከጀርባ እነሱ ከሚያሳያችሁ ካሜራ ላይ ከሚያሳያችሁ ጀርባ እኛ ከጀርባ የምንሰራው ስራ ቀላል ስራ አደለም። የእውነት ቀላል ስራ አደለም። እውነት መረጃ ካላችሁ የምታይወት ነገር ካለ አድርሱኝ። እኔም ደግሞ አጋራለሁ፣ ያለውን ነገር አወጣለሁ ብዬ በነገርኳችሁ በቃላ መሰረት እንግዲህ አንድ ወዳጅ ከቡታጀራ እንግዲህ ይህን ዜና አስረድቶኛል። እንግዲህ እናንተም ትሰሙታላችሁ። ምንድነው ቡታጀራ የተፈጸመው በሩታና በሄርሜላ ጉዳይ የሚለውን ነገር አዳምጡት። ከዛ በኋላ ደግሞ የራሴን ሀሳብና አስተያየቶችን እሰጣችኋለሁ። ለምን ከዚህ በኋላ የሚለቀቁት ቪዲዮ ምናልባት እኔ ከነገርኳችሁ አውድ ውጭ ያልጠበቃችሁት ሊሆን ይችላል። ነገር ግን ያልጠራ ጉዳይ ካለ ነው እንጂ በታየውና ባየነው መሰረት ደግሞ እውነታው ይሄ ነው። አዳምጡ። እንዴት ነህ ተንስዬ? ሄሎ ተንስ፣ ደህና ነህ ወይ? ስማ፣ አይ ትላንትና ደቡ ላይ ነገርከኝን እኮ ልቀዳው ነው እና መረጃውን ያው ካንተ አፍ እንድትሰማው ብዬ ነው እና ቪዲዮ ላይ ልለቀው ፈልጌ እኮ ነው ተንስዬ፣ ከቡታጅራ በጣም በጣም በጣም አክባሪ ነኝ፣ በጣም ነው የማመሰግነው። ብዙ ጊዜ የምትደውልልኝ ልጅ ነህ። ስማ ምንድን ነው ያለውን ነገር እስኪ ትናንት ያወራኸኝን፣ ትናንት ስላልቀዳሁት ነው በነገራችን። እንደ እሱንማ አይቼዋለሁ እኮ አይ አሁን ምን ላደርግ እንደው ታውቃለህ፣ እሱንማ አይቼዋለሁ እኮ። ማታት ምንድን ነው ያልኩህ፣ ቀድ ላይ ድምፅህን እቀዳለሁ እና ከአንተ ድምፅ ከአንተም ሙሉ መረጃውን ማግኘት እፈልጋለሁ ምናምን ብዬ ተመልካቹ እንዲሰማው እንዲያዳምጠው ፈልጋለሁ ምናምን አላልኩም። እሱን ልቀዳ ከሆኑ የደወልኩልህ ሩታና ሄርሜላ ታርቀው ልልክ ነበር እኮ። ምንድን ነው ማለት የምርህ ነው ግን? ሪል ነው። ረዴት ቡታጅራ ቁጭ ምናምን ድራፍቴን እየጠጣሁ በቃ ይገርማቸው ማለት በጣም በጣም ሜቢ ይመስለኛል። ያው የእነሱ የኮንተንት እንትን ይኖራል። እኛ አሁን እኔ ሚስጥሩ እኔ እጅ መግባቱ እና ማውጣቱ ያው የምስራይ ስለሆነ መናገር ስላለብኝ ነው። በዚህ እንግዲህ ከከፋቸው ምናልባት እነሱ ሚስጥር ያደረጉበት ምክንያት ሊኖራቸው ይችላል። ወይም ደግሞ ያልጠራ ጉዳይ ይኖራል ብዬ ነው የማስበው። ምክንያቱም አሁን ካስታወስክ ይህን ሰሞኑ በጣም አወዛጋቢ ጉዳይ ውስጥ ነበር የቆዩት። ይህን አንዶር ምናምን እና ትንሽ ያልጠራ ነገር ስላለ ሜቢ ደግሞ ምናልባት ሩታ ከወለደች በኋላ ምናምን እንደዛ አስበው ይመስለኛል። ግን ሰሞኑን የአብርሃምና የሩታ ነገሩን በረድ አድርገው ተገናኝተው ቪዲዮ መስራት እንዲሁም ትናንትና ራሱ አንድ ቪዲዮ ሰርተዋል እና እሱ ሳይ ጊዜ በቃ ጠረጠርኩኝ እኔም ነገሩ ገባኝ ነገሩ ገባኝ፣ ግልጽ ሆነልኝ። እና እንዴ ማን ያስታረቃቸው? የአብርሃም ጓደኞች አይደሉም እንዴ? ጋሽ ናቸው። ኧረ እባክህ ትልቅ ሰው ሲገባ ትልቅ ሰው ሲገባ እንደዚህ ደስ ይላል። በጣም አይ ልጅቷ ሲጀምር ትንሽ አስቸጋሪ ጸባይ ነው ያላት። እኔ ከእህቷ ጋር ራሱ በጣም ተደጋጋሚ ጊዜ ግጭቱ ስገብተን ነበር። እኔ በሷ ተደጋጋሚ ቪዲዮ ስሰራ ከስራዋ ትትቆጠብ ምናምን እያልኩ በጣም እየተደወለልኝ ነበር እና እስከ ማስፈራሪያ ደርሳ ነበር እና ብዙ መረጃዎች እያሉኝ ዝም ብዬ ነበር፣ ግን ጋሽዬ መግባታቸው በጣም አሪፍ ነገር ነው። መፍትሄ የሚኖረው እኮ ከአባት ሲሆን ነው። እያ አደለ። እኔ ሲጀምር ጋሽዬ እንደሚፈቱት በጣም እርግጠኛ ነበር ትልቅ ሰው ስለሆነ። ምንድን ነው እስኪ ቆይ፣ ምን ያህል ምን ያየኸው ነገር የተለየ ያስተዋልከው ነገር አለ? እስኪ ያው እንደዚሁም ሲተቃቀፉ ገባ፣ ይቅርታ ሲደራረጉ፣ ብቻ ነው ማለት ያለው። እራቅ ብለህ ነበር አንተ። አሁን እንዴት ተቀረብኩ ማከበር ነው ማለት ነው? እኔ መረጃ ምናምን ለማስተማር ነው ብሎ ስለሚያስቡ ለብቻቸው ነው የተቀመጠው። አጠገባቸው ብዙ ሰው አልነበረም ማለት ቦታ መርጠው ነው የተቀመጡ። ብዙ ጫጫታ የሌለበት አለ አይደል። እንዴት ፎቶ አላነሳህም? በእናትህ ፎቶ ብታነሳ ጥሩ ነው። ከባድ ነው። ቪዲዮ መቅረጽ ይከብዳል። አይ በቃ ይሄ ብቻ በቂ ነው ማለት በቃ ያው ያለው ነገር እነሱ መታረቃቸው ዋናው። ሁሉም ሰው የሚፈልገው እሱን እኮ ነው። በስምምነትና በፍቅር ሲኖሩ አብረው ሲሰሩ ደስ ይላል። ትክክል፣ በትክክል በባለ ትዳር ባልና ሚስት መሀል መግባትም አያስፈልግም ነበር። ከባድ አሁን እቺ ሴቶች ምንድን ነው የምታስተምረው? ከባድ እኮ በጣም ይሄ ይጋጫል እርስ በርሱ እና ኦዲየንስ እራሱ ትክክል። ማለት የኔ የሩታ ትዕግስትና ይቅር ማለት በጣም በጣም ያስደነቀኝ ስልህ ብዙ ነገር ነው ያደረገቻት። ቤቷ ገብታለች፣ በተደጋጋሚ ጊዜ ማለት አብርሃምን በር ከፍቶላታ ለዚህ ጉዳይ ግን ያው ኤኒዌስ ወደኋላ መመለስን ባያስፈልግ ጋሽ የማስታረቃቸውና እኔ ምን መሰለህ ማለት ኦልሬዲ ሩታ የፍቺ ወረቀት ሰጥተው ምናምን ኦልሬዲ ፕሮሰስ ላይ እንደነበረች አውቃለሁ ግን ፍርድ ቤት አልደረሰም። ፍርድ ቤት አልደረሰም። ኦረዲ እሱ ላይ ትንሽ ቴንሽን ለመፍጠር ነበር እና በእርግዝናዋም ኬዝ ምናምን ስላለ እዛ አልደረሰችም። የእሷን ቤተሰብ አስጠንቅቀዋት ቤት ጠርተው ከሱ ቤተሰብ ጋር ትንሽ እንደራሱ እንትን ከባድ ጭቅጭቅ እንደነበር ከዚህ በፊት አንድ ልጅ አለ እንዳንተ የሚያደርሰኝ ሳሚ የሚባል ልጅ አለ እና እሱ ደውሉልኝ ነግሮኝ ነበር። እዛ ሩታ ቤት አካባቢ በጣም ብዙ እንትኖች ከተፈጸሙ በኋላ ታርቀዋል። እዛም አብርሃምና ሩታ ነገር እንዲያበርዱ በስነስርዓት እየተገናኙ ነገ ልጅ ስለሚወልዱ እዛ ላይ እንትን እንዲያደርጉ አድርገዋቸዋል። እና አሁን ደግሞ የሄርሜላ ጉዳይ ነበረ። የሚገርም እነሱ መታረቃቸውን እኛም ስንዘግብ ስሰማ ቡታጀራ ቀጥ ብላ ገባች፣ ገባ አደለ፣ ነገራቸውን ለማበላሸት ሶ። ግን ሳይቃጠል በቅጠል ነውና በጣም አሪፍ ሆነ። ረ በእርቅ መጠናቀቁም ጥሩ ነው። አሁን ቀለቧን ገስታ ትቀመጣለች ኤርሜላ ብዬ አስባለሁ እንደኔ። ሰዎቻችን ደግሞ ሳይጣን ካላነሳሳት ካልቀናቸው የቅናት መንፈስ እኮ ነው። በጣም በጣም በጣም የሚያሳዝን ላይ በጣም በጣም በጣም ማለት የቅናት መንፈስ ነው እንጂ ምን የተለየ ነገር አይታበት ወይም የተለየ ነገር አድርጋ አልነበረም። ስለዚህ እኔ እኔ ከሚገርም ነገር እኔ ጥላቻ ኖሮኝም አይደለም አንዳንድ የእሷ ደጋፊዎች ተነስተዋል እና ጥላቻ ኖሮኝ ሳይሆን በቃ ከስተቷ እንድትታረም ነው ካለኝ ምኞት የተነሳ ነው እንጂ ምንም እንትን የለ አይስም በጣም አሪፍ መረጃ ነው የሰጠኝ። ኦልሬዲ እንዲታረቁ ነው፣ ግን ኦልሬዲ ይፋ እስከሚያደርጉት ነገር ድረስ እንግዲህ እንጠብቃለን። ሜቢ ግን ጊዜ ያስፈልገው ይሆናል። ምናልባት ይቅር ለእግዚአብሔርና እና ኮ ሙሉ ለሙሉ ደግሞ መተውና ይቅር መባባል ይለያያሉ። ምናልባት እሱ ሊሆን ይችላል፣ ው ሰላም እንዲያወርዱ ብቻ ይሆናል። ኤርሜላ ግን እሳት ነች ያሰበችውን ነገር ከማድረግ እና እንትን ወደኋላ አትልም። ኤኒዌይስ የቡታጀራ ንፋስ በጣም እየጮኸ ነው። ስመጣ ትቀበለኛለን። እዛ አንዳንድ ጉዳዮችንማ እመጣለሁ። እውነት እዛ በጣም ብዙ ወዴን ሳፍርተናል። ቻው፣ እደውልልሃለሁ። በጣም እንግዲህ እንደሰማችሁት ነው ያው ትልቅ የምስራች ነው። ትልቅ የምሥራች ነው። ሞሉ የማይቀር ነው። ሩታና ሄርሜላ ታርቀዋል ያለውን እውነታ ለእናንተ ላደርሳችሁ ነው። እንግዲህ ልጁ ካየበት አንግል እንግዲህ መጥተው እንዲታረቁ እንዲነጋገሩ አድርጓል ጋሽዬ፣ እና በወቅቱ የነበረውን ነገር እንግዲህ ነግሮኛል። ኤንስ ውድ ቤተሰቦች እናንተ መረዳትና ማወቅ ያለባችሁ ነገር ሜቢ ያልጠበቃችሁት ሊሆን ይችላል። እሱም የሆነበት ምክንያት እነሱ እንግዲህ የሆነ ኤክስፐሪመንት ወይንም ደግሞ ራሳቸው የሚሄዱበት መንገድ ሊኖራቸው ይችላል። ወይም ደግሞ ያልጠራ ጉዳይ ካለ ነው እንጂ ይህ የውስጥ ምንጭ እንዳደረሰኝ ከሆነ እንደተታረቁ በዓይኑ በብረቱ እንዳየና እንደነገር ነው። ያው ምስሎችን እንግዲህ ለማስቀረት አልሞከረም፣ እንግዲህ አጋጣሚ ጉዳይ ይሆናል። ነገር ግን ከዚህ በኋላ እንግዲህ አንዳንድ ነገሮችን ስትልኩልኝ እንግዲህ በምስልም እያስደገፋችሁ ብትልኩልኝ እላለሁ። ኤንዌስ ውድ ቤተሰቦቼ፣ እኛ ምንም ሌላ ፈልገን አይደለም ታርቀው ሰላሙ ነው እርቆርዶ ያለው ነገር በአስቸኳይ በቃ ሰላም እንዲያገኝ ካለን ምኞት እና የሰባ ፍላጎት የተነሳ ነው እንጂ ማንም ላይ እንትንኖሩን አይደለም። እና ሄርሜላ፣ ለዚህ ለሽምግልና የሚያደርስ ጉዳይ ይኖርሻል ብዬ አላስብም። እውነት ለመናገር ማለት ይኖርሻል ብዬ ጭራሽ አላስብም። ግን ያው አንድ ሆኗል። ይህም መብትና ስልጣን ካገኘሽ እንዲህ እንደተቀምጠሽ እንግዲህ ባለትዳሮች ማ ውጭ ተብለሽ በአባት እስከ መመከር ድረስ ያደረሰሽ እንግዲህ ኃይለኝነት አለ። ስለዚህ ይህን ነገር እንግዲህ እንድታረሚ ካለን ፍላጎት የተነሳ ነው። እና ኤንዌስ ዋናው ነገር እንግዲህ ዋናው እርቅ ወረደ ነው። ከዚህ ቀደም ነግሬያቸዋለሁ። አብርሃምን ትናንትና ራሱ በተለቀቀው ቪዲዮ ላይ በጣም ተሰለሳል። ሰው ከእሷ ጋር አሪፍ ግንኙነት ውስጥ ሆኖ አይታችሁታል። እና ያለው ነገር ይሄን ይመስላል። ሄርሜላም እንግዲህ ታርቃለች። ሰው ስለዚህ ከዚህ በኋላ የምታዩት ቪዲዮ እንግዲህ የሆነ ኮንተንት ይሆናል ወይንም ደግሞ የራሳቸው ያዛቡት መረጃ ሊኖር ይችላል እንጂ እውነታው ይሄ ነው። እውነታው እንድታውቁት ነው። ኦልሬዲ እነሱ ታረቁ እና እዚህ ጋር ያለውን ነገር ዘጉት። ከሆነ እዛ በሰራቸው ያሉ ልጆች ርዕሰ ጉዳይ እያጣሉ በተለይ በሁለቱ እንት ላይ ስለተንተራሱ ማለት ነው። ቅድም እንዳልካቸው ሩታ የእንትኑን አላስገባችን የፍርድ ቤት እንትኑን በሽምግልና ተቋይቶ እንግዲህ ሁለቱ ታርቋል። አሁን ደግሞ ሄርሜላ ተጨምሯል። ስለዚህ አሁን በጣም በጣም ደክሞኛል። እውነት ለመናገር ነገር ያለኝን ነገር ልናንተ ላደርስ በማለት ነው። እወዳቸዋለሁ።